ልጄ ቤቴ ድረስ መጣሽልኝ? አዎ መጥቻለሁ። ይቅርታ ዶክተር። ዶክተር እንዴ ሀና መተሻል እንዴ አዎ ይቅርታ፣ አስደነገጥኩ እንዴ? አይ አላስደነገጥሽኝም። ምን እኮ ትንሽ ሀሳብ ውስጥ ሆኜ፣ አንቺ አትደንግጭ፣ አላስደነገጥሽኝም። እንዴት ነሽ? እግዚአብሔር ይመስገን። አባትሽ እንዴት ናቸው? ደህና ነው፣ አሁንማ በጣም እያገገመ ነው። አታስቢ፣ በቅርቡ ደግሞ ሙሉ ጤነኛ ይሆናሉ። አመሰግናለሁ ዶክተር። ግን ለምን ነበር ፈልግሻለሁ ያልከኝ? ቅድም ያወራነው ነገር ትንሽ አሳሰበኝና ለወራሽ ፈልገ ምንድን ያወራው ዶክተር ሀና ህክምና ተምሬያለሁ እያልሽኝ ነበር አ አዎ ደሴ እያለው የግል ሆስፒታል ተቀጥሮ ይሰራ ነበር። እንዴ ታዲያ ለምን ተውሽ? አባዬን ሲያመው እሱን ለማሳከም ነው ስራ አዲስ አበባ ድረስ የመጣሁት። በጣም ይገርማል። የነ ወይዘሮ ሜላት ሰራተኛ እስከመሆን ደረጃ የደረስሽው በአባትሽ ምክንያት ነው ማለት ነው። አዎ ታዲያ አባት ካለሽ ለምንድን ነው እነ ወይዘሮ ሚላት ቤተሰቦች ናቸው ያልሽ? ነው ይገርምሃል፣ ወይዘሮ ሚላት ከ16 ዓመት በፊት ልጅ ጠፍታባቸዋለች። ደግሞ እርግጠኛ ነኝ፣ እኔ ነኝ የጠፋችባቸው ልጅ እኮ። እንዴት አባዬ አክሱም እንዳገኘ ይነግረውኛል። ግራ የሚያጋባ ነገር ነው። ታዲያ ርግብ ከየት መጣች? አላውቅም ዶክተር፣ የነበረኝን ታሪክ በሙሉ ሰርቃኝ ልጅ ነኝ ብላ መጣች። ይሄ በጣም የሚገርም ታሪክ ነው። እና ታዲያ እነሱ አምነዋታል። ቀላል ልጅ እንዳትመስለህ በደንብ ነዋ ያመኗት! እንዴት አመኗት? የት እንዳገኘችው ባላውቅም የኔን ፎቶና የኔን መስቀል ሰርቃ ነው መረጃለኝ ብላ ያቀረበችው! ይቅርታ ሃና፣ አሁን ብቻዬን መሆን ስለምፈልግ እባክሽ ውጪ። ዶክተር፣ በጣም ይቅርታ ካስቀየምኩ። እባክሽ ብቻዬን መሆን ፈልግኛ ሰው ወይ አባዬ፣ ምን እየሰራ ነው? እያየው አባዬ እዚህ ወረቀት ላይ መፍጠት በቃ አይበቃም አይደል? ምን እውቀት ደግሞ በቃኝ ይባላል። ይህን ያህል እንደዚህ ሆንክበት ምክንያት ምንድን ነው? ያው ሰሞኑን እኮ ኤግዛም ስላለብኝ ነው። ፈተና ታዲያ መቼ ነው የሚጨርሰው? አንዱ ላይ ፈተና ነው የሚቀረን። ጥሩ። ስለዚህ ከኔ ጋር ወጣ እንላለን ማለት ነው። ወዴት ልንሄድ? ክፍለ ሀገር አጎቴን ለመጠየቅ አስብያለሁ? እና መቼ ልትሄድ ነው በቃ አንተ ፈተና ጨርስና፣ አብረን እንሄዳለን። እኔ እንኳን የምሄድ አይመስለኝም። ለምን አትሄድም? እዛ ከሄድኩኝ በኋላ ቢያመኝስ? እንዴ አሁን እኮ ጥሩ ሁኔታ ላይ ነህ። እንዴት ነው የሚያምን? ሀና እኮ በየጊዜው እንክብካቤ ስለምታደርግልኝ ነው እንደዚህ ደህና ይንኩት። ሀና ግን ይህን ያህል ጎበዝ ልጅ ናት ማለት ነው? አዎ በጣም ጎበዝ ነች። እሷ ባትኖር ይህኔ ሞቼ ነበር በዚህ ሰዓት። አሁን ሞት ምን አመጣው? በል አንተ ማንበብ፣ እኔ ሚጄ ከእናት ጋር ላውራ የት ነው ዶክተር ውጠርቶን፣ እሱን እያናገርኩኝ ነበር። ለምን ፈልጎሽ ነው? አላወቅኩም። እንዴት ማለት? ጠራኝና ስለእኔ የጠየቀኝ። ስለንቺ ምንድን ነው የጠየቀሽ? ስለተማርኩት ጠየቀኝ። ከዛ እየነገርኩት እያለ ድንገት ምን እንደነካው አላቀም፣ ውጭ አለኝ። ምን አድርገሽ ነው ውጭ ያለሽ? እኔ ምንም አላረኩትም። አንድ አንዴ ይጣዛል። መጦዝ ማጥዝ ምንድነው? ምን አውቃለው? ይልቅ ምርመራችሁ እንዴት ነበር? ጥሩ ነበር። እና እውነታው እንዴት ሆነ? እውነታ እኮ ዛሬ አይታወቅም። እና መቼ ነው የሚታወቀው? ትንሽ ይቆያል። አሁን ፀጉራችንን ሰተን ነው የመጣ ነው። ለምን? ምርመራው እኮ የሚደረገው በፀጉራችን ነው። እና መቼ ነው እውነታው የምታውቁት? ትንሽ ይቆያል። አንቺ ግን አትጨነቅሽ፣ ለሁሉም ነገር ፈጣሪ መፍትሄ አለው። አውቃለሁ። የእኔ መድኃኔዓለም ሁሉንም በምክንያት ነው የሚያደርገው። ፋዘል በጣም እየተጨነቁ ስለሆነ አንቺ ጭንቀትሽን ለመሸፈን ሞክሪ እሺ። አሴር፣ አንተን ግን በጣም ነው የማመሰግነው ለምን ሀኒቹ፣ ለሁሉም ነገር እዚህ ሀገር ሁሉም ነገር በጥሩ ሁኔታ እየሄደልኝ ያለው በአንተ ምክንያት ነው። አሴር በጣም ማመሰግነው። እንደሱ አይባልም። አሁን ወደ ፋዘር እንዲ፣ ወደ አባዬ ሳይሆን፣ ለምን ወደ ቤት አንሄድም? ለምን ምግብ ሰርተን ከዛ ይዘን እንመጣለን። ደስ ይለኛል ግን ሁለታችንም ስንጠፋባቸው ፋዘር አይጨነቁ። እስኪ አንዳንዴ እንኳን እንቀልድበት። ስትታይ ሙድምት ይዣ ግን በግብዳው ነው ሙድምት ይዡ። ለማንኛውም አንዲዳ አሁን ሄድ ሀና ግን ስንቱም ስራ ነው ችለኛሎች? ምን ታካብጃለሽ? ይህም ስራ ሆኖ ነው እን ከዚህ በላይ ስራ አለ እንዴ? ስራስ ባሳየሁሽ። እኔ እንደ ሀና የሚሰራ በዛ ላይ ደግሞ አመስገኝ ሰው አይቻለቅም። ግን ሀና ሀናን ናን የምታሞጋግሷት ይህናን ምን አድርጋላችሁ ነው? ሀና ለዚህ ቤት ያላደረገችውን ብጠይቅኝ አይሻሉም? እስኪ ለምሳሌ ሁለት ነገር ጥቀሽልኝ። አንቺ እራስሽ እዚህ ቤት የተገኘሽው በሷው ምክንያት አይደለ? እን ምን ማለት ነው ሀና እንዳለችው ከሆነ የልጅነት ፎቶዋና መስቀሉን ባታገኘ ኖሮ እዚህ ቤት አትመጭም ነበር። ሰላምዬ ግን የሀናን ነገር አምነሽ ሌባ እያልሽኝ ነው አይደል? እኔ እንደሱ አላልኩ። ታዲያ ይሄ ምን ማለት ነው? ሀና የሆነ እውነት እሳቲስ ልጅ ነኝ ብላ ይህን ያለ ርቀት የምትጓዝ ልጅ አለች እና ሀና ትክክል ናት ለመባል እኔ ሌባ መባል አለብኝ። እኔ ሌባ ነሽ እያልኩሽ አይደለም። ከዚህ በላይ እንዴት ልትይኝ ፈለግሽ? ያልኩሽ ነገር አልገባሽም። ምናለው፣ በደንብ ነው የገባኝ በአንቺ እምነት ሀናናት እውነተኛ አይደል፣ እኔ ግን ሌባና አጭበርባሪ ነኝ። ሀናናት ትክክል የሚለው እውነት ነው፣ አንቺ ግን አጭበርባሪ ነሽ የሚለው እኔ ሀሳብ አይደለም። ተይም ባክሽ። ነገ ውጤቱ ሲመጣ ዛሬ በተናገርሽው ነገር ትጸጸችበታለሽ። ውጤቱ እኮ ሀናንም ልጅ አድርጎ ሊያመጣት ይችላል፣ እሱን አላሰብሽም። መቼስ ሀሴት ሁለት ነበረች አትኝም አይደል? እንዴት ማለት? ትክክለኛው ሀሴት እኔ ብቻ ነኝ። ሌላ ሀሴት ካለች ነው ሀና ትክክለኛ ልትሆን የምትችለው። እሱን እንዴት እርግጠኛዎች አና እውነትን ሳትይዝ ይህን አልርቀት ርቀት ትችል ይሆናል። እኔ ግን እውነትን ሳሊዝ ጉዞውን ከናካቲው አልጀምረውም ነበር። እሱማ ሊታይ ታይ። አሁን ለማንኛውም ቶሎ ቶሎ ስራችንን እንስራ። ግን ያህናን ስራ መስራታችን ተገቢ ነው ብለን ሳይሆን ሴትነቱን ላይ መስራታችን ለራሳችን ይጠቅመናል። ተመስገን ተመስገን አምላኬ ልጆቼ በህይወት አሉ እንዴ አባዬ አይኖሩም ብለህ ነበር እንዴ ሁለታችሁም እንደ ቀልዶታችሁ እኮ እልም አላችሁብኝ አንዳንዴ እኮ ሙድና ያስቦት ብለን ነው አንተ ነህ አደለ ይህን ሁሉ የምታደርገው? አና ምን ችግር አለው ማለት ደበሩት እንዴ እንደው ግን አንተ መቼ ነው ልብ የምትገዛ የት የሚሸጠውን ፋዘርዬ ደግሞ ለመግዛት ሳንቲም የለኝ በቃ አታስብ እኔ እገዛልሃለሁ አባዬ አንተ እንዴት ነህ? ደህና ነኝ ይመስገን። ወደ ሐኪሞቹ ኮሌር ነበር እንዴ? ለምን ስትጠፉ ቢላስ ደውል ነው ፋዘሪ። ከሀና በላይ ለኔ ነው የተጨነቁት? ልጅን ጠልፍ ወደ የተወሰድካት ብዬ ለአንተ ነው የሚጨነቀው። ሙድ ይዛለሁ አይደል ፋዘር? ይልቅ ከሀና ከፋዘር ጋር ዛሬ እኔ የሚማድረው አይሆንም አሴር፣ አባዬ የሌለበት ቤት እንዴት ነው ማድረው እና እዚህ ኩር የምትብለሽ እንዴት ትዘልቂዋለሽ? አና ከአባዬ ጋር እኮ የትን ባድር ምንም አይመስለኝም። ይልቅ አንተ ራት በልተን ሂድ። እኔ ባድር ግን ደስ ይለኝ ነበር አሴር። እዚህ መዋልህ ራሱ እኮ ከምንም በላይ ነው። ከሆነ እሺ፣ እጅት ላይ ታጠው እሺ። እንግዲህ በል ኑ፣ ደገፍ አድርጉና አንሱ ይችን ነገር። ቀስ ብለሽ እስቲ፣ ቀስ አንዬ። አቤቤቤቤ ሰሬን። እሷ ነገርናት አሁን ያስቸገረችኝ። ኧረ ደህና ነኝ፣ ደህና ነኝ አሁን ደህና ነኝ። አረ አሁን በ እንደ መተኛቱ ነው የባሰበሽ ተሆነ በጣም ቆየሽ እኮ። ከልጆቹ ጋር የተጫወትኩ ነበር። እኔ የምልሽ ሜሉ ምንድነው? የሆነ ነገር ላማክርሽ ነበር እኮ ሳልተኛ የጠበኩሽ። ምንድነው የምታማክረኝ? ሜሉ፣ ምንድነው? ይሄን ቤት ግን ልብ ብለሽ ወይ ተሽው ታውቂያለሽ? ቤቱ ደሞ ምን ሆነ? ትንሽ የጠበበ አይመስልሽም? እንዴት ማለት? ያው እንደምታዩ ምናሴ ክፍሉን ለእህቶቹ ለቅቆ እሱ ሶፋ ላይ ነው የሚተኛው፣ እና ምን ይሁን እነ ሰላምም ቢሆን አንድ ላይ ሊያድሩ የሚገባቸው ልጆች አይደሉም። እንዴት ማለት ምን ለማለት ፈልገህ ነው ሜሉ እነዚህ ልጆች የራሳቸው ሚስጥር ይኖራቸዋል የራሳቸው መኝታ ቤትን ያስፈልጋቸዋል ምናሴ እስከ መቼ ነው ሶፋ ላይ የሚተኘው ምንድን ነው የምታወራው አገሩን ሙሉ ከምትሽከረክር ለመናገር የፈለግከውን በቀት አትናገርም እሺ ለምን ቤት አንቀይረም ለምን ለምንድን ነው ቤት የምንቀይረው በመጀመሪያ ይሄን ቤት እንሽጥ አይ አይሆንም የምትይ ከሆነ ደግሞ ይሄን ቤት እናከራየውና ሌላ ቤት እንግዛ ኧረ እባክህ መቀለደህ ነው ኧረ እኔ እውነቴን ነው ሜሉ ቆይ፣ ቆይ፣ ቆይ ከእኔ ጋር ለመኖር አስበህ ባለው ነው የመጣኸው? አዎ፣ የልጆቼ እኮ እናት ነሽ። ምን ይገርማል? አይገርም። የኔ እና ያንተ ሁሉ ያበቃው ያኔ ገና ሀገር ለቀስ ትወጣ ነው፣ ሜሉ ይሁን። ለምሳ አንተም እንደ ሰዎቹ ልጅሽን ለጠንቋ ይገብረሻል። ከአንቺ ጋር አልኖርም ብለህ ጥለኸኝ ስትሄድ ይሄ ቤት ብቻ ነው ያልተወልን። ይሄ ቤት ለኔ ቤት ብቻ አይደለም፣ ብዙም እንባዎቼን ደብቆ ሚስጥሮቼን ተጋርቶ ያኖረኝ ነው። አንድም ቀን እንኳን ይሄን ቤት ለቅቆ የመሄድ ፍላጎት የለኝም። ግን እኮ ጠቦናል። አንተ ስለመጥበቡ የሚያገባህ ነገር የለም። እንዴት ነው እንደሱ የምትይኝ? የመጣኸው ለምርመራው ነው። የምርመራ ውጤት ይታወቅና ወደ መጣህበት ትመለሳለህ። ሜላት፣ አሁን ጭቅጭቅ አልፈልግ ፈልግም አባዬ ዛሬ ደግሞ ሌላ ሰው። እንዴት እንዲህ ስትስቅልኝ እንዴት ደስ እንደሚለኝ ብታይ። የእኔ ያለምኮ አንቺ ነሽ። ደስታ የሚሆን ሀዘኔ የሚመስ አንቺን አባዬ። አንቺ ደስተኛ ኮ ነሽ፣ እኔም ደስተኛ እሆናለሁ። አንቺን ግን ሲከፋሽ፣ እኔን በጣም ይከፋኛል። አንተ አባቴ ባትሆን ግን ምን ይውጠኝ ነበር። አይ ቀን እንደዛ ተጨንቀሽ ሳይሽ ጨለሙን የተደፋብኝ። ደግሞ ምን እንደገረመኝ ታውቂያለሽ? ምን ገረመህ አባ? አሴር እንደተጨነቅሽ ስነግረው ዝም ብለው ይመኗት፣ እማታሸንፈው ችግር የለም አለ። ወሬኛ በለው። እውነቱን ነው እንጂ በደንብ ነው ያወቀሽ። እሱን ተውና አባ፣ አሁን ጠንከር ያለ ህክምና ሳይጀመር ላይቀርም። እንዲህ ከዚህ በላይ አዎ። ለተወሰነ ቀን መንቀሳቀስ የሚባል ነገር አይኖርም። ይሁን እንግዲህ ለእኔው አይደል የሁሉ ልፋት። አባ ዛሬ ትንሽ ደክሞኛል። አንድዬ ለምን እዚህ ያልጋ ላይ አትተኚም? እሱማ አንተ ነው እኮ እኔ እዚች ወንበሯ ላይ ወርጄ ቁጭ ልበል። አንቺ ትንሽ እስቲ ያረፈብኝ። አባዬ ትቀልዳለህ አይደል? አይ እውነቴን ነው። እንደው ደረቅ ነሽ እንጂ አንቺ ደግሞ። አይሆንም አባ አሁን አልተኛኸውም? እኔ እንጃ፣ እንቅልፍ አልወስዳለኝ። ምን ነው አላውቅም፣ ብቻ እንቅልፍ እምቢ አለኝ። አንቺስ እንዴት አልተኛሽም? እኔም እንቅልፍ እምቢ አለኝ። ባክ፣ ምን ሆንሻል? እኔ እንጃ። ብቻ ሰላም ረበሸችሽ እንዴ? ምን አድርጋ? ሰላምዬ እኮ ስትተኛ ሀገር አይበቃትም። አረ፣ እሷ በስርዓት የተኛችው እና፣ ምን ሆንሻል? ምንም አልሆንኩም። የምርመራው ነገር አስጨነቀሽ እንዴ? እን ምን ሆነህ ያስጨንቀሃል እኔ እንጃ ብቻ ውጤቱ ባልጠበቅሽ መንገድ ይሆናል ብለሽ ፈርተሽ እንደ አረ አልፈራም ምን እኔ እንደ ሀና የዋሸሁት ነገር የለም ለምን እጨነቃለሁ ሀና ዋሽታለች እንዴ እንግዲህ ወይኔ ወይ ሀና ዋሽተናል መሰለኝ እንዴት እኔም ሀሴት ነኝ ካልኩኝ ሀናም እንደዛ ካለች አንዳችን የዋሸን አይመስልህም እኔ እንጃ ብቻ አንተ ግን ከኔና ከሀና ማን ውሸታም ይመስልሃል እኔ እንደዚህ አይነት የሞኝ ጥያቄ እየጠየኩኝ ራሴ ማስጨነቅ አልፈልግም። ሞኝ ነሽ እያልከኝ ነው? አረ፣ እኔ እንደሱ ለማለት ፈልጌ አይደለም። እና ምንድን ነው ማለት የፈለግከው? እኔ ለማለት የፈለግኩት እኮ ውጤቱ በቅርብ ስለምናቅ ራሴ ማስጨነቅ አልፈልግም ነው ያልኩት። አንተ ግን እኔ ነው ሀናን ነው የምትመርጠው? አረ እርግብ፣ በፈጠርሽ አታስጨንቅኝ። ምን ችግር አለው ብትነግረኝ? ምንድነው ምነግርሽ? ና ነገሩ ቶ ይህኔ ሀና ጠይቃ ቢሆን ኖሮ ምንም ሳታንገራግር ነበር የምትነግራት። አባዬ በቃ ልሂድ። ሰላም አለልኝ። እሺ በሽ ሂጂ። እሺ እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደርክ ዶክተር? እንዴት ነው? እየተሻለዎት ነው? ደህና ነኝ። ክብሩ ይስፋ ለመድኃኔዓለም። በደንብ እየተሻለዎት እንደሆነ ተስፋ አለኝ። እድሜ ለአንተ። ይኸው አሁን በደንብ እየተሻለ። አይዞት፣ በቅርቡ ሙሉ ለሙሉ ድነው ከዚህ ይወጣሉ። እንግዲህ እሱ ያውቃል ከፈቀደ ወጣለሁ፣ ካልፈቀደም እንደ ፈቃዱ ይሆን። አባዬ ለምንድነው መጥፎ መጥፎ ነገር ብቻ የምታስበው? ሰው ነኝ እኮ አንዬ፣ ሰው ደግሞ ተሰባሪ ነው። እንደሱ የሚባል ነገር የለም አባዬ። ምንም ይሁን ምንም ከዚህ ሆስፒታል ደህና ነው የምትወጣው። አዋቂው እንግዲህ መድኃኔዓለም ነው። እሱማ ትክክል ነው። ያው ከአምላክ በታች ደግሞ እኛ የምንችለውን እናደርጋለን። በጣም አመሰግናለሁ ዶክተር። ሀና ልትወጪ ነው መሰለኝ። አው ስራ ላይ እየተዘጋጀሁ ነበር። መልካም። ከመውጣትሽ በፊት አንድ ጊዜ ቢሮ ላናግርሽ። ምን ነው ዶክተር፣ የተፈጠረ ችግር አለ እንዴ? አይ ችግር፣ የምን ችግር? ችግር ሳይሆን አንድ መነጋገር ያለብን ጉዳይ ስላለ ነው። እሺ እመጣለሁ። በጣም ጥሩ። አይዞት አባባ፣ በኋላ ደግሞ መጥቼ እወጣለሁ። እሺ ልጅ። መልካም በሉ እሺ። በቃ ሀና ውዮ፣ ምን ሆነ? እኔ ምን አውቄ። አባ እስቲ ሂጂና ደግሞ የሚለውን ነገር ስሚ። እሺ አባ፣ በዛው ወደ ስራ ልሂድ። ሂጂ እንግዲህ። ሰላም ዋይልኝ። ሰላም ዋይልኝ። ደሞ ዳን በልልኝ። እሺ አባ። እሺ በይ ሀኒዬ፣ ሳይረፍድብሽ ሂጂ። እሺ አባዬ፣ ሰላም ዋይልኝ። ክብር መንፈልጎ ነው። ሰላም ይገና አልደረሰም ወይ ደርሷል? እስኪ ጠብቀኝ። አረ ረፍዱብኛል። ይህንን ካሰብክ ቀደም ብላ አትቀሳቅሰኝም ነበር? እንኳን አንቺን ልቀሳቅስ ለራሴ ራሱ እንዴት እንደተኛኝ አቅም። ለማንኛውም ደርሷል። ለአሁን አታዘገኝ፣ ትንሽ ብቻ ነው የቀረው። አረ ሚቆይ ከሆነ ለቁርስ የሚሆን ሳንቲም ስጪኝና እኔ ልሂድ እኔ በዚህ ለሊት ተነስቼ የሰርቼ ማሳት በላይ የትም መሄድ የለም። አረ ሰላም ረፍዶብኛል፣ እንደ ሰዓቱ ገና አይደል። እንደ ሳነብ ያልገቡኝ አንዳንድ ነገሮች አሉ። እነሱን ከጓደኞች መጠየቅ አለብኝ። ቆይ፣ አሁን ከአንተ የተሻለ ሌላ ተማሪ ኖሮ ነው ያልገባኝን ሄጄ ልጠይቅ የምትለው? እውቀት እኮ አንጻራዊ ነው። አንጻራዊ ማለት ምን ማለት? አንጻራዊ ነው ማለት ምን ማለት መሰለሽ ሰላምዬ። ምናሴ። አቤት። ሰላምዬ፣ የምር ልታስረዳኝ ነው እንዴ? እንዴ፣ ምን ችግር አለው? በልበል ወንድሜ፣ ሂድና ደብተራን አዘጋጅ። እስከዛ ምጂ ቁርስ ላቅርብ። አንቺና እውቀት ግን እኔና እውቀት ግን ምን? ሆድና ጀርባ ናችሁ። ሆድና ጀርባ ደሞ ምን እንደሆነ ሆድና ጀርባ ማለት አረ ምን አሴ አሁንም ልታስረዳኝ ነው? ወይኔ፣ አንቺ ልጅ ያለ ማወቅ ጥልቀትሽ። ጭራሽ እኔን ነው የምትሳደቡ? አበዝብሽኝ እኮ። ደግ አደረኩኝ፣ ወሬኛ። አሁን በቃ ሲበርደኝ ነው የሚለው። እሳይ አሁን ቁርስ ደርሷል። ወኪድ። ይሄ ምን ይመስላል? አመዳ እብደውሽልጭ ጀግነው ፋዘር አሴር እንዴት ነው? ጠንከር ጠንከር ብለዋል። አይ ቶይም ባክ አረዩ ተሽሎታል። ዳናኑት ደግሞ በጠዋት ወዴት ለመሄድ ነው? እንደው ኩላሊቴ ነክቶታል መሰለኝ። ሽንት ሽንት እያልኩ እኮ ተቸገርኩ። ፋዘር አቤት፣ ኩላሊት ሲሉ ሰማው ልበል? አዎ ምን ነው ይቺ ነገር? ምን ነው ይሄ ነገር? ምን ኩላሊቶን መንጮ አድርገውት እንዳዩት፣ እነማን

እኔ እንኳን ይቅርብኝ፣ ልቆይ። እንዴ? ምን ችግር አለው አባዬ? በጠዋት የመብላት ብዙም ልምድ የለኝም። እህቶች አልተነሱም እንዴ? ሰላምዬ ተነስታለች እንደውም እሷ እኮ ነች ቁርስ የሰራችልኝ። እናንተ ልጆች ግን እያደጋችሁ ስትመጡ ፍቅራችሁ በጣም አስቸጋሪ ሆኗል። እንዴ፣ ልጅ እያለን እንጣላ ነበር እንዴ። ሰላም ደግሞ ከማን ጋር ተስማምታ ታውቅና ነው? ሰላምዬ ከማንም ጋር ልትጋጭ ትችላለች፣ ከእኔና ከአና ጋር ግን በፍጹም አትጋጭም። እንዴት? እባክህ ምን እንዴት አለው አባዬ እኔም ወንድሟ ሃና እህቷ ስለሆነች ነው አሉ። የአንተስ ይሁን የሃና እህትነት መቼ ተረጋገጠና ነው? ሰላም ከወደደች ወደደች ነው። ፍቅሯ ግን አይጣለሁ፣ በጠዋት ዩኒፎርሜን እንዴት እንዳበሰበሰች ብታይ። ለጥፋትማ አንደኛ እኮ ናት፣ እንደዚያው ለልማትም የሚደርስባት የለም። በላሁን ተነስ። በጠዋት የተነሳሁት አንተን ትምህርት ቤት እንዳደርስ። ሜላ ታዛኝ ነው እናም ባይ እንደሷትልኝ የውጫሻ ነው እጅ ይቅርታ ሃና፣ አስጠበቅኩሽ አይደል? ችግር የለውም። ግን በሰላም ነው ፈልግሻለሁ ያልከኝ? ምን መሰለሽ ስለ አባትሽ ጉዳይ አንዳንድ ነገሮችን ማውራት ስላለብን ነው የፈለግኩሽ። አባ አባዬ አባዬ ደህና አይደለም እንዴ? አረ በጣም ደህና ናቸው። እንደውም ሕክምናው በጣም በጥሩ ሁኔታ ነው እየሄደላቸው ያለ እና ምንድን ነው የምናወራው? ምን መሰለሻ? እና የአባትሽ ሕክምና ጉዳይ ትንሽ አስቸጋሪ ይሆናል። እንዴ ዶክተር፣ አሁን በጥሩ ሁኔታ እየሄደ ነው አላልከኝም ነበር? እንዴ ህክምና ስልሽ የህክምና ሁኔታውን ሳይሆን የገንዘብ ጉዳይ ነው። እንዴ ማለት ወጪው ከወይዘሮ ሜላት ድርጅት ነው የሚሸፈነው። ትክክል። ግን ምን መሰለሽ አንቺም ሆንሽ ወይዘሮ ሜላት ማወቅ የሚገባችሁ አንዳንድ ነገሮች አሉ። እሺ፣ ምንድን ነው? ያው አንቺ እንደምታውቂው ለአባትሽ ህክምና ቅድሚያ ሁለት መቶ ሺህ ብር አስይዘሻል። አዎ ቀሪውን ደግሞ እትዬ በድርጅታቸው በኩል እንደሚሸፍኑት ተስማምተናል። አዎ፣ ሆስፒታላችን ከነ ወይዘሮ ሜላት ድርጅት ጋር ባለው ስምምነት መሰረት እንደዛ ለማድረግ ተስማምተናል። ግን ግን? ምን? እትዬ ሀሳባቸውን ቀየሩ? አይ እንደሱ ሳይሆን በነ ወይዘሮ ሜላት ድርጅት በኩል የሚሸፈነው ገንዘብ አንቺ እንደምታስቢው ወይም አንቺ እንዳልሽው ሁለት መቶ ሺህ ብር ሳይሆን ወደ ስድስት መቶ ሺህ ብር አካባቢ ይሆናል። ምን? እንዴት? ተረጋጊ ሀና። ቆይ ዶክተር ነገሩ አልገባኝም፣ እንዴ ነው ስድስት መቶ ሺህ ብር የደረሰው? ይኸውልሽ፣ እስካሁን በተደረገው ህክምና ኦልሞስት ወደ 500 ሺህ አካባቢ ወጪ ሆኗል። ያው አንቺ ያሲያሽ ሁለት መቶ ሺህ እንዳለ ሆኖ ማለት ነው። አሁን ደግሞ ወደ ሦስት መቶ ሺህ አካባቢ ሊያስፈልጋችሁ ይችላል በቀጣይነት። ዶክተር ምን እያልክ ነው? ተሳስተህ እንዳይሆን። በፍጹም እየነገርኩሽ ያለሁት ስለአባት አባትሽ ህክምና ጉዳይ ነው። ወይኔ ጉዴ፣ እትዬ ጨርቋን ጥላበደሽ በለኛ ወይኔ አምላኬ፣ ምን አይነት ጣጣ ውስጥ ነው የገባት። ተረጋጊ ሀና፣ እኔ እንደው ነገሩን እንድታውቅ ያህል ነው እንጂ የህክምናውን ወጪ የመሸፈን እነ ወይዘሮ ሚላት ተስማምተዋል መምተዋል እትዬ እኮ ሁለት መቶ ሺህ ብቻ መስሏችሁ ነበር አባዬን ለማሳከም የተስማሙት። ቆይ ምንድን ነው የማደርገው? ወይኔ ሀና፣ ቆይ መቼ ነው እንደሰው ርፍ የምትዩ?